ጽናት ክፍል ስልሳ አምስት ሰላም ጤና ይስጥልኝ፣ ክቡራንና ክቡራኔ ቻናል የቤተሰቦች ቻናሉ ላይክ ሰብስክራይብ ሸር በማረግ በቅንነት አበረታቱኝ። ጽናትና ኪራ ለሰርጋቸው ዝግጅት እያደረጉ ነው። እንዲሁም ናሆሜ ደግሞ ኪራ ለእናቴ ጽናትን እንደማገባ ስሰማ በጣም ነው የምትደሰተው እያለ ሲነግረው ናሆሜም በበኩሉ በጭንቀት ተውጧል። ምክንያቱም የኪራ እናት እንደታመመች ስለሚያውቅ ሰኒ በበኩሏ እኔም ፍቅረኛ ላምጣ እያለች በሰኒ ቤት ተሰባስበው እየተሳሳቁ እያለ ትራሷን አቅፋ በሳቅ ገደለቻቸው። ነበር ባለፈው ክፍል ያለቀው ነገር እንዳለ ያስታውቅባል። ንገረኛ አደብቀኝ ቆይ፣ ጭንቀትን ካልተጋረው ምኑን አጋር ሆንኩ ሲል ስለ እናቱ መስማቱ ይበልጥ ስሜቱን ያዘበራርቀዋል። ምሩይ በዚህ ዓለም ላይ ስንኖር እኮ እናት በምንም ልትተካ ማትችል ስጦታ ነች። በእኔ ቦታ ሌላ ሰው መውሰድ ምን የሚሉት ነው? ከደህና ሥራ ክብሮም ክብሮም ክብሮ የኪራ አባት ስልክ እያወሩ እዛ ሆነ እኮ ሳይኮሎጂ የሚብል አልተወህም እያሉ ነው እኔ የምልህ ልጅ አባት አይናፍቅህም ልጅ ማለት እኮ ነህ አይ እንደዛ እንኳን አልመ ምን እንዴት አለው እንደ አባት ብታይኝማ እስካሁን ትደውል ይሆን ስቲ ከነገሩ ስራ ይበዛብሃል መሰለኝ እኔ የምልህ እንዲያው መቼ ነው በቪዲዮ የምናወራው አይንህን እንኳን ለማየት ምን አልከኝ አሎ፣ ሃሎ ብሎ ስልኩ ተዘጋባቸው። ሃሎ ክብሮም እያሉ ስልኩ ተቋረጠ። የዚህ ሀገር ኔትወርክ አሉ። እንደው ባለበት ቸሪቅጠ ናሆሜ በበኩሉ በረጅሙ ተነፈሰ። ተሙርጋ ተኝተው ሳ ናሆሜ፣ ችግር አለ? አይ ምንም የለም ዝምብ ተዋሽ ጎሚስታ ዝምብያ እየለቀቁ ብሻል ቀልድ እኮ ነው ሳቂ ናሆሜ፣ የሆንከው ነገር እንዳለ ያስታውቅብሃል፣ ንገረኝ። ብለሽ ተጨነቂ ቢልሽ ነው ምንም አልሆንኩም፣ ናሆሜ ከራሴ በላይ ቆይ፣ ጭንቀት ግን አልተጋረው። ምኑን አጋርሆን? ሽተኛና ተኝና ልንገርሽ። አልተኛም፣ ንገር። ምንም በቃ የኪራ ጉዳይ እንዴት አላቅም። ስለ እናቱ ሲያስብ ሲሰማ ምን እንደሚል፣ በጣም በፍቅር ተካስኩኝ ሲል ስለ እናቱ ሲሰማ ምን ያህል እንደሚጎል ኑርዬ በዚህ ዓለም ላይ እኮ ስንኖር እናት በምንም የማትተካ ስጦታ ናት። ፈጣሪ የሚቋቋምበትን ጽናት ይስጠው እንጂ ሌላማ ምን ይባላል አለች። አዎ፣ በጣም ደግሞ፣ ከቀን በቀን የማውቀውን ነገር አለመናገሬ በጣም ነው ይጎዳኝ። አታውቅም። እሱ እኮ ምስጢረኛዬ አብሮ አደጌ ነው። ምን ላደርግ ቻለው? ናሆሜ ከበደኝ እኮ ኑርዬ፣ ምን አባቴ ላደርግ። ኬራ በበኩሉ ስልክ እየደወለ ለእናቱ ሄሎ እማ፣ ወይዬ እንዴት፣ ደህና ነኝ፣ እንዴት ነው አለው። ልጅ ጠፋ፣ ሰሞኑን እኮ ትንሽ ብዙ፣ አይ፣ በስራ አይደለም ለነገሩ፣ በይ፣ ትንሽ የራሴን ህይወት፣ የወደፊቱን እያስተካከልኩ ነው። እንዴ፣ ምን ሆነች ነው ምታ አሙሻል እንዴ፣ እማ? ይሄው በጣም እያሳለሽ እኮ ነው። ለምንድን ነው የማት እሺ። አያቴስ እንዴት ነው እማ? ይሄውልሽ ታልሆነ አያቴን ወንድሞቿ ያስታሟት። አንቺ ነይ እንዴ እስከ መቼ? እሺ በቃ፣ ደውልልሻል ቻው። ብሏት አደረገ። የኪራ አባት በሩን ከፍቶ ስጠራህ እኮ አሰማ። ይሄ አባ ጠራኸኝ እንዴ? ስልክ ይዤ እኮ አሰማኸው። እማ እኮ ሳሎን መቀመጥ ሲሰለቸን ወተን ዞር ዞር እንበል ብዬ ነው። እሺ፣ ምግብ እንብላና እንወጣ። አባ አቤት፣ ጠራኸኝ እንዴ? እማማት አልመሰለኝ እ ማን ነገር ምንም ከእሷ ጋ ነበር ስልክ ሳወራ የነበረው። ብርድ ሳይመታት አይቀርም፣ በጣም እያሳላት ነው። ምን ነይ ብላትም አልሰማ። ለሆነ ግን እኔ ራስ የጅ ነው ማመጣት። አይ እንደዛማ አይሆንም፣ ለምን ትለፋለህ? እኔ ያስመጣታለሁ። እና አሁን ወደ ሳ ጽናትን ምሳ ነበር፣ ከዛ ዞር ስትል ቅርባ ጨርሳ፣ ወዴት ነው? ምን ልጨምር አለች አንችን አሁን እኮ ከኛ ጋር ቁጭ ብለሽ ትበያለሽ፣ የልጅ ሚስት ነሽ እኮ። ደስ ይለኝ ነበር፣ ግን አሁን ነው የበላሁት እኔ አላሳኝ። ኪራም ሳብ ባረጋትና፣ ይሄን ጊዜ ጠዋት የበላሹ ነው እኮ። እንጀራውንም ካስተካከለች በኋላ ወጡን ሁሉ ታደረገችላቸው በኋላ ሄድ ስትል ወዲት ነው አላ፣ ሳህን ላመጣ እንዴ። በአንድ ብሉ እንጂ ባሉ፣ የኪራ ኪራም ሊያጎርሳ አባቱን ብድግ ሲል እኔን ተወኝና እሷን አጉርሳት። እኔ ባልኖር ኖ እየተጎራረሳችኋልን የምት ልታሳንቃት ነው? ሊያሳንሳ ጉርሷት። ይህንን ደግሞ እኔን የማስተምርህ። አዎ፣ የአራስ ልጅ ጭንቅላት ነው የሚያስመስለው። እኔን ይህንን ደግሞ እኔ ላስተምርህ። ሰኔም በጠዋት ተነስታ ለባብሳ ስልኳን አነስታ ሄሎ አለች። ቆንጅት እንዴት? የት እናንተ ቤት? ውይ እናቴ፣ አልመጣም እንዴ? ረታ ረጋጌ፣ እኔ ምንም አልሆንኩም። አዎ፣ እንትን ስራ ረፍቶብኝ። ስመልስ ደግሞ እነ ሙሩ ጋር እሄዳለሁ። በሰላም ነው አይደል? የፈለግሽ ነገሩ ሮሚዮን እያለ ምን ትሆኛለሽ? ወይ ለምን ሙሩ ጋር አትመጣም? ነይ ባይ በቃ ወይኔ ጉድ፣ የሰዓቱ ይሄ ሰውዬ ዛሬ በወርጩ እየገፋ ነው። ከቢሮ የሚያስወጣ ይሄ ሰው ሳ ከርቡ ሲገርመኝ፣ አራት ሰዓት ገፍተች መጣሽ። ዋሁን ምንድን ነው ምለው፣ ጎረቤት ተደባደቡ ነው ደግሞ። ምን አገባሽ ወረ። የሆነ ነገር ፈጥራለሁ። ለሙሉ ቤት ሶስቱን ተስበው እየተሳሳቁ ነበረ። ሰኔ ቢሮ የሆነችውን እየነገረቻቸው ልክ ስገባ

በዘመድ የሚሰራባት ሀገር እያለ ሁሉንም ነገር ጨርሼ እያለ በእኔ ቦታ ላይ ሌላ ሰው ማስገባት ማለት ምን ማለት ነው? ከደህና ስራዬ አፈናቅሉ። የማይሆን ነገር በተስፋ ሲሞሉኝ ሆዴን ሲሞሉት ከርመው አሁን ጉድ አደረጉኝ። እረ ልጋሽስ ምን ብዬሽ ነው የምነግረው? ምንድን ነው የምነግረው? እንደዛ ገንዘቡን አስጨፍጭፊው። እረ አልተሳካም የሚለው የሚል አንደበት አጣ። በረጅሙ

በናምሽ የምታዩ ከሆኖ እናፍቆሻል። ምንድነ የሚና ከዛ ጎጥት አድርጎ ተያይዘው ሄ ኪራማ ባ ስልክ እያዋሩ አይ ሻምበል እያሉ ምንም ይሆን እኮ ከልጁ ደስታ የሚበልጥ ልክ ብለሃል። የቷ ሁለተኛው ናት? ምታ እንዴ እመጣለሁ እንጂ ተው ሻምበል፣ ይሄ ትልቅ የሚባለው ነገር ድሮ ቃል ለምታገባው መልካም ትዳር እንዲሆናላት፣ ለትልቋም ደግሞ ጥሩ ትዳር እንዲሰጣት መጸለይ ማን እሱም በቅርቡ መሞሸሩ አይቀርም። ብለው ሳለ ክብሮም ሻይ ቤት ወደነሱ ወደ ጋር ተገጣጠሙ። ክብሮን ሲም ትሰራለህ አሉ በድንግ። ከዛም እቤት ይዘውት ሄዱና የተፈጠረው ነገር ምንም ሳታስቀር ንገር። ጋሽ የእውነት ፈተናውን አልፌ ነበረ በእኔ ቦታ የራሳቸውን ሰው ያዘጋጁትን ታገር እኔ ላይ ተ ታደለ። ለምን አልነገርከኝም? እኔ እኮ ባለፈው ከኪራ ጋር ተጣልተን ነበረ በዛ ላይ እርሶ ያደረጉልኝ ውለታ እንዴት ብዬ ፈተና አላለፍኩም እውነት ጋሼ። ፈተናን እኮ አልፌ እኔ ከበርከኝ አልኩ። ሰለቸኝ፣ እኔ ሁሌ ጥገኛ መሆን ሰለቸኝ። ኪራ እንዳንተ እንዲሆን ነበር የምፈልገው። ይቅርታ ጋሽ። ሶስት ወር ሙሉ እንዴት መሸንገል ቻልክበት? እማረገው ባጣ ቢቸግረኝ እኮ ነው ጋሽ። እሺ አሁን ኪራ ጋግባና ሻውር ውሰድ፣ እረፍት አርግ፣ ተነስ ግባ። ወይ ጉድ ሶስት ወርሙሉ ይጫወትብኝ ወይ ክብሮም ኪራ ከውጭ መቶ በሩን ሲከፍት ጽም ከኋላው መታ እንቃደረገችው። እንዴ የኒ ዘዋሬ የኒ ዘዋሬ፣ በቃ ዝም ብለህ በሩን ክፈተው አለ ጽናት። ከአንድ ቤት ግን ሁለት ዘዋሬ አይከብድም እያሉ ተከታትለው ገቡ። ጽናትም ከክችን እየሰራራችሁ፣ ያለ ኪራ መጣ። ምን ነው አለችው። ናፈቅሽኝ። ሂድ አሁን እኔ ስራ አለብኝ። እንቃረገና ሳም ሲያረጋት፣ እንዴ ኪራ፣ ለጋሽ የሆነ ነገር ልሰራላችሁ ጠባክሽ ተኝቷል ክፍሉ አይችን ነው የመጣው እኔ ምልሽ ጽና ክብሩን የት ነው ያለው ግን እዚ ጋሽ ከሀገር ወጥቷል ሲሉን ምን አቃለው እኮ እና ለምን ጠየከኝ? አይ ቅድም እኮ እሱን የሚመስል ሰው ስላየሁ ነው አይ የኒባል እያረጅህብኝ ነው በቃ ማ እኔ ክሮቤል ቸሾ ምንም አሉ እናሳ በቁም ነው እኮ ዋ በቃ አሁን ሂድልኝ ስራ አለብ በቃ እወጣልሻለሁ፣ ምን ቸገረኝ ብሎ ሄዳ የክፍሉም ሲገባ ክሮቤል ለጥ ብሎ ተኝቶ ነበር። አይኑን አሻሸና በስመ አብ በወልደ መንፈስ ቅዱስ ብሎ አማታ። ምን ነው አይነ ይህን ሰውዬ ብቻ የሚያሳየኝ? በእጁም አውለበለበ። እንዴ በህልሜ ነው በውኔ? እያለ በጣም ግራ ተጋባ። እረ ራሱ ነው አለ። ብድግ አለ። ወዲያውም ክብሮም እንዴ ምንድን ነው አለው። አንተ እራስህ ምንድን ነው? ብድግ ብሎ ሰላምታ እቅፍ አደረገው። ክብሮም ኪራን እዚህ ምን ትሰራለህ? ምንም ምን እንደምሰራ እራሱ አላውቀውም? ኖ እዚህ ኢትዮጵያ ሲጀመር ምን ትሰራለህ? ምንም ታሪኩ ረጅም ነው እና እስካሁን የት ነበር? ብሬ እስከሚያልቅ ድረስ ሆቴል፣ ብሬ ሲያልቅ ደግሞ የሆነውን ነገር እየሰራው ቤት ተከራይቼ ነበር የምኖረው። ታዲያ እዚህ ላይ እንዴት መጣ? ህይወት ህይወት አቃጣሪ ናት። በማይረባ አጋጣሚ ከጋሼ ጋር አገናኝታ እዚህ ሀገር ውስጥ እንደሆንኩ እንደምኖር አሳበቀችብኝ። እና አባ ነው እዚህ ያመጣ? አዎ እንደዛም አይሆንም። ለምን? ምክንያቱም ሰላማዊ ህይወቴ እንዲደፈርስ እንደ አልፈልግም። ቆይ ግን እስከ ዛሬ ድፍን ጥላጫ ለኔ ስለ ምክንያቱም የኔን ያልኩት ለማንም እንዲመጣብኝ አልፈልግም። ለማንኛውም አባ ሲነሳ ነው እስካሁን ያገለፍትነት አለቀቀም። ለነገሩ በሶስት ወር ጊዜ ውስጥ እንዴት ሊለቅ ይችላል? ያለ ክብሮ ሰኔና ጽናትም ከውጭ እየመጡ ቁልፌን እየታርገሽ ነው። ውቤት ረስቸው ነው። በቃ ሂጂ እና አምጪልኝ። አይ ሳገቢማ ቴጅም ነ ግቢ ቁልፌን አምጪልኝ። አይ በዛው ግቢና ዘንቶ አማትሽ ፊት እኮ የሆነ ነገር ብዬ በኋላ እንዳላዋረድሽ ብዬ ነው። ናይ ናይ በቃ አሁን ግቢ። የኪራ አባትም ክብሮንም ኪራም ቁጭ ብለው በቃ በቃ እስካሁን ድረስ እንደዚህ መሆን አለባችሁ እንዴ? ግን በፊት ያጠፋሁ ጥፋት አለ ሳላውቅ ነው? ይቅርታ። አላክብሮሙ ይቅርታ አድርጌሃለሁ፣ አለው አለ ኪራ። እንደዚህ ነው እንደ ይቅር የሚባለው ኪራ። አባት ግን አታከብርም። አባ፣ አንተን ባላከብርማ አልታረቅም። ከልብህ ይቅር በለ። አይ አልቆይም። ምን ማለት ነው? ትቆያለህ እንጂ እኔ ስራ እዚህ እስካመቻችል ድረስ ተናገርኩ። እንግዲህ የምሰሙ ከሆኑ ስሙ። አባ በቃ መሄድ የሚፈልግ ከሆነ ይሄድ አይሄድም እዚሁ ስራ አስጀምረዋለሁ አይሄድም ጸኒ እና ሰኒ ይቅርታ አጉል ሰዓት ነው ምሳሌ የመጣ ነው ይቅርታ ጽናት ክብሩም አለይ ጽናት ሲጀመር እኮ እኔ መግባት አልፈልግም ነበር አንቺ ነሽ በግድ ያስገባሽ ንሽ አሁን ቁልፌን አምጪልኝ ወይኔ ሳሎን ቲቪ ስታንዱ ላይ ነው ጽናት ይገልሻለሁ እንዴ ምላድርግ በቃ ሂጂ፣ ና ምጪ፣ አይመለከተኝም እኔ እንዴ። ሰኒ ምን ሆነሽ ነው? ተመሸም እዚህ ታሪያለሽ እንዴ? እኔ ቤቴ ሄጄ ማደር አለብኝ ቤቴስ። ሰኒ እኔማ መሄድ አልችልም አሁን። ወይ ሰኒ እስቶፉን ላጥፋው ወይ ሰኒ እያለ ሰኒም አልጋው ላይ ቁጭ። ይቅርታ ልውጣ አለ። አይ ቁጭ በይ። አይ ተናደ ተበሳጭተ ከሆነ ብዬ ነው እኮ ሲጀመር እኮ እዚህ ተቀምጠሽ ሳይ ችግር ቢኖርብኝ አልገባም ነበር። እኔ ክብሮን ይባላለሁ። ሰኒ እባላለሁ አለች ፈገግ። እዚህ ነው የምትኖሪው? አረ አይደለም። ምን ነው መነታሽ? ምንም ጥያቄ ገርሞ ነው። ለምን ተገረምሽ? እንዴ ቤቱ የእንግዳ ማረፊያ ነው እንዴ? የመጣው ሁሉ የሚያርፍበት አለና። ልክ ብለሻል። አንቺ እንዳልሆንሽ እርግጠኛ ነኝ። እኔ እንዳልሆን በምን እርግጠኛ ነው? እርግጠኛ ነኝ ምክንያቱም ያ እናት ልጆቿን ሁሉ ሰብስባ ራ ብቻዋን ታማሚና ትሆን ነበር። ጥሩ አገላለጽ ነው። አመሰግናለሁ። ሳሎን አሁን ለእኛ የተፈቀደልን መሰለኝ። በቃ ሊሄድ ብላ ሰኒ ወጣች። ፅ አንቺ እኮ ያልገባሽ ነገር እንዴ። ምንስ ባይገባኝ፣ አባትህን ማሳዘን አይገባህም። እና ዚህ ይሁን ነው የምትይው? አዎ የተመሰቃቀለው ህይወቱን እስከሚያስተካክል ድረስ እኔ አላቅምፂ። ቆይ ኬራ፣ በእኔ እምነት የለህም እንዴ? ምን ማለት ነው? ከራሴ በላይ እንደማምንሽ አጠቃል። በቃ እሺ በልና እዚህ ቆይ። እኔ ባለውም እኮ መቆየቱ አይቀርም፣ ቢሆንም የተፈቀደ ነገር ሲሆን ደስ ይላል። እሺ በቃ ጎበዝ። ደግሞ ታውቃለህ፣ መልካም ስናደርግ መልካም ለእኛው ነው ዞሮ የሚጻፍልን። እሺ የኔ መካሬ! እሺ እኔ አስተዋይ ብሎ ሳም አደረገ። ከክሮም ጋር ሄደና ቁጭ ብሎ ይሄ ሁሉ ክሮም ሲለው እባክ ጋሸን ያለማሳዘን ከዚህ እስከ መሄድ ድረስ ታከዝ እኔ ራሴ ይወጣልሃለሁ። ኖ እንደዛ ማለት ማለት እስከፈለግከው ድረስ እዚህ መቀመጥ ትችላለህ። እንዴት ሀሳብ ቀይር ልትቀይር ትቻልክ? ወፏ ነገረችኝ። ወፏ ጽናት ባልሆነች። አዎ ልክ ነህ። እኛ ወንዶቹ ልንፈታ ያልቻለችውን እሷ ፈታችሁ። እዚህ ቤት መቆየቴ ካልቀረም ከአንተ ጋር ተስማምቼ ሰላም ይሆናል። ካሸበ በኩላቸው ጽፋቸውን ግጥም አርገው! እነዚህ ያስቀየም ወራቶች ለልጄ እንዳልነግረው ልጄ ይደነግጥብኛል። ምን ላድርግ? ልጄን ምንም ምንም ሳልለው ልድረው ነው። እንዴትስ ያስችለኛል? እስኪ አሁንም አሳቧን ከቀየረች እንደምኞቷ ቶሎ ብዬ ጽናት ሙከራን እና ጽናት ማጋባት ፈልጋለሁ ግን እውነቱን ሲያቅ የሚሰባበረውን ልጅን እንዴት እንደምጠግነው ነው አላውቅ። እና እንደጠይቃተና ባላማ እንደጸናች ከሆነ ምንም አማራጭ የለኝም። ከጸናት ጋር መመካከር አለብን። እና ሙርዬ ቤቱን ማደስ ከባን ነው። ባክስ ትንሽ እና ፍቅር እንዴት ነው? ፍቅር ፍቅርና ጉንፋን ሲያገረሽ ሸይጣል ነው አለች። ጺም እርሶንም እያየሁት ነው ብላ ሳቀች። ሙሩም እንዴታ፣ አሁን አሁንም ስራ ሲሄድ ሁሉ ናፍቀኝ ጀመር እና ካልተሰራ እንዴት ሊሆን ነው? እኔ ኪራን በጣም ነው የምወደው። ለዚች አቅምሽ እኮ ነው ደግ። አሁን ካለፈው እኮ ምን ሆኝ እንደሆነ ራሱ ያስቀኛል። ከዚህም በኋላ ትዳራችን ጠበቅን። ደሞ ለኪራ ግልጽ ሆንለት። እንዴት ነው ግልጽ መሆንለት? የቴቴስ ጉዳይ በጣም እያስጨነቀኝ ነው። እንንጃ ወይም ጋሸናውሪው ከየር ኪራም እኮ ማወቅ አለበት እውነቱን። አሁን እንንጃ፣ አሁን እንዲነግረው የሚፈቅዱልኝ አይመስለኝም። ዘጊቶ የመጣ ምን ማለት ነው? ዘጊቶ የመጣ እኮ እውነት በጣም ነው የሚያማው። ለሰሚውም እኮ ግራ ነው የገባው ክሮቤል ከላይ ሲወጣ ጽናትም ወደ ጋሸጋ ውሃ ይዛ ስትሄድ ተጋጩ ውሃውን ቀሚሴን ቀስ ብላ አትወርድም እንዴ ቀሚሴን አበላሽብኝ እንደዚህ ሆኜ ጋሸጋ ሊሄድ ነበረ አንቺ አሁንም መደንገጤ አልተውሽም እኔ እንዴ እንደዚህ ቆሌን የገፍከኝ እንዴት ይለቀኛል ደግሞ ሰማሁ ምኑን ፍቅር ከሱ እንደያዘሽ ፈጣሪ ጸሎቴን ሰምቶ እሱን ካሰኝ እንደ ወንድም አንድ ምክር ልመክርሽ እሚመክር ተገኝቶ ነው እሺ አትሳሳች ሁሉ በአሁኑ ሰዓት ሁሉም እመክራለሁ ባይ ነው። ሁሉንም አውቃለሁ ማለት የውድቀት ፍቅር፣ በህይወትሽ ሙሉ የሚያጋጥምሽ ደስ ያለ እብደት ነው። በፍቅር እኮ ማይቻል የለም ፍቅር ማለት። እሺ አንድ ጥያቄ ልጠይቅ። ለምሳሌ ሁለት ፍቅረኛ ያልሆኖች በዶብ ዙፋን ውስጥ ሲንቦጫረቁ ሲላፉ ሲሯሯጡ ብታያቸው ምን ብለሽ ትጠሪያል? እኔ እንጃ። ወይም መጃጃል ነው ወይም እኔ እንጃ። ለዚህ ነው እኮ ፍቅር ጣፋጭና ታላቅ ነው ያልኩሽ። ስለዚህ ሴት ነሽ ቤትሽን የድረስ የድረስ እንዳትገነብዩ፣ ቤትሽን በጠንካራ ምሰሶ ገንቢው። ስለ ምክር በጣም ነው የማመሰግነው። እኔ ምልሽ ኪራ ችኩል እና ተናዳጅ ስለሆነው ነው እሱ ሳት ሲሆን፣ አንቺ ውሃ ሁኝለት። ወንድሜን በደንብ ነው የማውቀው! ስሜቱን እንደ ተሰባሪ መስተዋት ስስ ነው፣ እባክሽ ተጠንቀቂለት። ልክ ነው ኪራዬ፣ እንደሚታየው ጠንካራ አይደለም። ለማንኛውም ስራ ላስፈታሽ ምን ማለት ነው እረ ስራ አላስፈታኝም ለማንኛውም ድጋሚ ስለማስደነግጠች ተጠንቃቂ እብድ ወይ ጉድ እብድ የሆነ ድሮ ሚያን ነው መልበስ ይሻል የነበር አሁን ልቀይር ብላ